አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የአረብ ሚዲያ ቤተሰቦች እንዴት ናችሁ? ከኔ ጋር ሰላም ነኝ አልሐምዱሊላ። የዛሬው ቪዲዮ ይዤላችሁ የመጣሁት ደግሞ በመካነ ሰላም በተገደሉት ወንድሞቻችን ጀናዛቸውን ለማንሳት ሬሳቸውን ለማንሳት ማለት ነው የገባ ወንድማችን ነበረ ማለት ነው። እንዴት ሬሳቸውን ታነሳለህ በማለት በአባይ በረሃ ወስደው ፋኖዎቹ በአባይ በረሃ ወስደው አግተው አንድ ሚሊዮን ብር ካላመጣህ አትለቀቅም ጠብጥሎ ተብሎ መታገቱ ተሰምቷል ማለት ነው። ውድ የአረብ ሚዲያ ቤተሰቦች እስከ ቪዲዮ መጨረሻ አብራችሁን ቆዩ። ላይክ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሆ ያደረጋችሁ ያ ደግሞ ውድ ቤተሰቦቼ ሁሉም የሚያስደምጣችሁ ይሆናል። ቀጥታ ወደ ቪዲዮው እንግዲህ ያው መካነት ሰላም ላይ የተፈጠረውን ነገር ሁላችሁም ታውቃላችሁ። አሁን ይህን ቪዲዮ ለመስራት ያሰብኩት ከመካነት ሰላም አንድ ነገር ተደውሎ ተነግሮኝ ነው። ያ ምንድ ነው? አግተው ይዘውት የሄዱት ወንድም ነበረ ፋኖቹ መስጂዱን በከበቡ ወቅትና ሰዎችን በገደሉበት ወቅት አምስት ሰዓት ከሌሊቱ አምስት ሰዓት አካባቢ ከሟች ቤተሰብ ውስጥ ሬሳ አነሳለሁ ብሎ የሄደውን ሰው መሐመድ የሚባል ግለሰብ ይዘውት ሂደዋል። እስካሁን ድረስ አልመለሱም። አሁን ያው አባይ በረሃ ላይ አግተውት እንደያዙት ነው ያለው እና ቤተሰብ ልጃቸውን እንዲመልስላቸው ሲጠይቅ አንድ ሚሊዮን ብር ካላመጣችሁ አንለቀውም የሚል ጥያቄ ጠይቀዋል እና ኢንሻላ ሌሎችን ቪዲዮዎች አካውንት ያለበት ምናምን መለቀቁ አይቀርም ግን፣ ይሄን መረጃ ላድርሳችሁ ብዬ ነው። ራሳችሁን አዘጋጁ ማለት ነው፣ ወንድማችንን ለማስለቀቅ ማለት ነው። ኢንሻላ። በመጡበት ደግሞ የምንመልስበት ጊዜ ግን ቅርብ ነው ኢንሻላህ። እዝ መብለን የምንተወው አይደለንም። ከአሁን በኋላ እንደ በግ እያወጡ የሚያርዱብን ጊዜ ማብቃት አለበት። በመጡበት መመለስ ግድ ይለናል ኢንሻላህ። ያ ደግሞ ኢንሻላህ በሂደት የምንሰራበት ይሆናል ማለት ነው። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ። ውድ ተመልካቾች የቀጣይ ቪዲዮ ምን ይሆናል ማለት ነው? ያው ባላችሁኝ መሰረት ባዘዛችሁኝ መሰረት ማለት ነው። ኢትዮጵያ ቤት መስራት ለምትፈልጉ እህት ወንድሞቼ ማለት ነው አንድ ቤት ከመጀመሪያው እስከ መጨረሻው ድረስ ምንም ነገር ሳይቀር ምን ያክል ብር እንደሚያስፈልግ፣ ምን ምን እንደሚያስፈልግ ቪዲዮ ስራልን ብላችሁኛል ማለት ነው። ተዘጋጅቼ ጨርሻለሁ ማለት ነው። ይዤላችሁ እመጣለሁ። በዚህ በሁለት ቀን በሶስት ቀን ውስጥ ይዤላችሁ እመጣለሁ ማለት ነው። ሙሉን ማሳያችሁ ይሆናል። ወእታዊ ዋጋ ያለውን ዋጋ ሙሉን የማሳውቃችሁ ይሆናል። የዛሬ ቆይታ ይህን ይመስል ነበር በቀጣይ ቪዲዮ እስከምንገናኝ ድረስ ላይክ እያደረጋችሁ ቤተሰብ ቢሆኑ ቻናሉ ሰብስክራይብ ላይክ እያደረጋችሁ ቤተሰብ ቢሆኑ አሰላሙ ዓለይኩም ወራህመቱላሂ ወበረካቱ